ሰውንት ማረክ የለበትም ነው። ዞሮ ዞሮ እና የሰለፎችን መዝሀብ ተጽብ ቢያደርግ ነው ወደሳቸው ቢጠቃ ችግር የለውም። አማ ግን እንደ ፊርቃ ተሐዝብ ከተፈለገበት ኢኽዋንይ ህንትን እየተባለ ጥራህ ያጫል እንደ ተውባ መደረግ አለበት። ከቶበተፈዛከ ወይላ ቆትል እያሉ ነው ገጽ ነው አደለ جزاك الله ጥያቄ ያላችሁ ግቡ። በነገራችን ላይ ማለት ነው ይሄ እንትን የሚደረግበት ነገር እንደዚህ ያለው እንትኑ ነው ትክክል አይደለም እየተባለ ያለው እንጂ አማ ሰለፍዬ ነኝ ቢል ሰውየው ይሄ ላበእሰቤ ሰለፍዬ የሰለፎች መዝሀብ ሀቅ ነው የሰለፎች የሷሊሖቹ ማለት ነው ስለሆነ ስለዚህ ሰለፍዬ ነኝ ማለት ሰውየው ማስጠጋት ይችላል እራሱን ወዴ፣ ሰዎችን ግን አራእሰ ማስጠጋቱ እሱ ነው አይቻልም እያሉ ያሉት። ግን ሰዎች ወሃብያ ብለው የሚጠሩትን የሰለፎችን መንሀጅ ቁርአንና ሐዲስን የሚቀበልን ሰው ነው፣ እንደዛ ብለው የሚጠሩት ይህንን እነሳቸው። ቁርአንና ሐዲስን መቀበል ወሃብያ ካስባለ እኛ ወሃብዮችን እንላለን። ይሄ ከምን አንፃር ነው? ሰዎች ወሃብያ ብለው የሚጠሩት ቁርአንና ሐዲስን አላፈህሚ ሰለፊ ሀዲህ ልኡማ ስለየሚረዳን ሰው ምክንያቱም ሸይኹል እስላም ኢብኑ ተይምያ ማን ነው? ሸይኹል እስላም ሙሐመድ ብኑ ዓብድልዋሃብ አዲስ ነገር አላመጡም። እነሳቸው ቁርአንና ሐዲስን በሰለፎች ፋህም ነው የተናገሩት። እነሳቸውን የእሳቸውን እሳቸው ያመጡት ነገር ስህተት ካለባቸው አንቀበልም። ስህተት ካለ ግን እሳቸው ያመጡት ቁርአንና ሐዲስን በሰለፎች ፈህም ነው ያስቀመጡት። ቁርአንና ሐዲስን መከተል ወሃቢያ ካስባለ ሰዎች ይህንን ስም ጣልተን ከዋሃቢ ከዛ አመለካከታችን ከዛ አቂዳችን መቼም ቢሆን ልንመለስ አንችልም። አዎ ናዓምኛ ወሃቢይን እንላቸዋለን። ይሄ ማለት ግን እኔ ፊርካዬ ወሃቢያ ነው ማለት አይደለም።

አይ የነቢዩን ሰለላሁ ዐለይሂ ወሰለም ቤተሰቦችን ናሲብ የሚያስብል ከሆነ እኔ ናሲብ ነኝ ብለዋል። ያ ማለት ናሲባ ናቸው ማለት ነው። ከነዋሲብ እኮ ማለት አይደለም። ማን ነው? ኢማሙ ሻፍዒ ያን ሲናገሩ ያን ሲናገሩ እሳቸው ናሲብይ ናቸው ብለም ልንል አይገባም። ኢማሙ ሻፍዒ እንደ ነቢዩን ቤተሰቦች መውደድ ናሲብይ የሚያስብል ከሆነ እኔ ናሲብይ ነኝ ብለዋል። ተረዳቸው፣ አይደለም ልክ አሁንም ዑለማዎቹ ኢንካነ ፈአነ አልሙቅሩ በአነኒ ዋሀቢ የሚሉት ዋሀቢ የሚባል ፊርቃ እያሉ ወይም እኛ ኢንቲሳብ እናደርጋለን እያሉ አይደለም። ሰዎች ይህንን ይሄንን ቅጽ ስም የሚሰጡን ከሆነ እኛ ይህንን ሄንን ቅጽ ስምን ፈርተን ተሸማብከን፣ ይሄ ነብዩን ዐለይሂ ሰላቱ ሰላም መከተል ቁርአንን መከተልን አናቆምም፣ የፈለጉትን ስያሜ ይስጡን ነው እያሉ ያሉት። ይህ ነው እንግዲህ ከተረዳችሁኝ። ባረከላሁ ፊኩም እሺ ጥያቄ ጠይቁ። ጥያቄ ያላችሁ ጠይቁ። ባረከ ላሁ ፊኩም አልሽችም ገጽ ያልሆነ ልጅ ካለ ጠይቂ። ማለት ሌሎቻችሁን ጠይቁ። እንትን ካላችሁ ጠይቁ፣ የፈለጋችሁትን ጥያቄ። እሺ ባረክ ቅድም ማይክ ከፍቶ ነበር፣ የጨረሳችሁ መስሎኝ መሀል ላይ ገብቼ ነበር። ራይ ሁለት ጥያቄዎች ነበር። የመጀመሪያው አንደኛው ግልጽ አድርገዋል፣ አሁን ላይ ያለው ነገር ውሀብያ የሚለውን ስያሜ ከዛ ጋር በተያያዘ ግልጽ አድርገዋል። ጀዛከላህ ኸይረን። ሌላኛው ደግሞ ሰሞኑ ከተከሰተው አንጻር በሰውዬው ላይ ማለት ሰለፎች በሰለፎች ዘንድ የተለያዩ አቋሞች ተንጸባርቀዋል። በነገራችን ላይ ሶስቱም እንትን የሚል አይደለም። ሶስት አይነት አቋሞች ናቸው ተንጸባርቆ የነበረው ማለት ነው። ባለፈ እንደዚህ ግልጽ አድርጌ የነበረ እስኪ እየተወራበት ስለሆነ ነው እና ምንድነው ተራሑም ያወረዷሉ አላህ ይርሐማቸው ብለው፣ ሌላኛው ደግሞ ዝምታን ያመረጧሉ፣ ሶስተኛው ደግሞ አልሐምዱሊላህ ብለው ደስታቸውን የገለጹዋሉ ማለት ነው እና ከዚህ ነገር አንጻር ነበር ና አይ ዝም ብሎ ማለፉ ነው የሚሻለው የሚለውን ነገር ስትናገር የሰማውኝ ይመስለኛል። ማለትም በ በሰውየው ጉዳይ ላይ ምንም ነገር ባይወራ ይሻላል የሚል ነገር ነው ያነሳው። ሰዎች ድንበር እያለፉ ዝም ብሎ ማለፉ ተገቢ ነው። ስተዚ የሰውየ ይሰራቸው የነበሩ ነገራቶች በያን ማድረግ አያስፈልግም ብላችሁ ታምናላችሁ? እሱ ያስፈልጋል፣ በያን ማድረጉ ያስፈልጋል። በያን ማድረግና እንትን ማድረጉ ይለያያለው እንዲ፣ እሱንማ ካልተደረገ እንትኑ ምንድነው ያለበት ነገር ትክክለው ማለት እኮ አይደለም። እኔ በዚህ ቀድር ሰውየውን አንስቶ ማለት ነው እንጂ ያለበትን ነገር ሽርክያቶቹንና ቪዲዮዎቹን፣ ንግግሮቹን እያነሱ ያንንም ለሰዎች ግልጽ መደረግ አለበት። ገና እኔ እያልኩ ያለሁት በዛ ቀድር መሆኑ ነው። እኔ እንትን ያደረኩት ማለት ነው እና ከዚ ነገር ላይ እኔ ትክክልም አይደለም ነው ብዬ አልናገርም። ተወኩፍ ነኝ በዚህ ጉዳይ ላይ ነው ያልኩት። እኔ አቋሚ ስለ ተክፊር ጉዳይ ነው ተወኩፍነት። ሰውየውም ከእስልምና ወጥቷል ብዬ ወጥቷልም አልወጣም አላልም ያስገባቸው አይደለ ሰውዬው፣ ከእስልምና ወጥቷልም አልወጣምን ብዬ አልናገርም። ሙተወቅፍ ነው፣ ይሄ ነው የተናገርኩት። እኔ ሙስሊም አይደለም፣ ስለዚህ ምናምን አልገባም። ጉዳይ ላይ ስለሚያስፈልገው አይ ከተባለ የሚባለው እና እንደዛ ነው የተናገርኩት፣ እንጂ ያለበት ነገር ስህተት አይደለም። ይህም ላይቁል ቢዘሊቃ አኪ አስተን ገባቸው አይደለም። እኔ የሚናገሩ ሰዎች በነገራችን ላይ አልተቃወምኩም። ሰዎቹን ለምን ይህን ለምን ትናላችሁ ብዬ ሳይሆን ፋይዳው ምንድን ነው ነው ጥያቄ የነበረው። ይሄ ፋይዳው ምንድን ነው? አሁን ከዚህ ላይ ሰዎች ይህንን የት ያደርገው ካለበት ነገር ላይ አሁን በዚህ ላይ ይመለሳሉ ተብሎ ይታሰባል ወይ የሚል ነው ያነሳሁት። ስለዚህ እኔ ፖለቲካ መሳሪያ እንጂ የሆነው ከዛ ውጭ ምንም ጠቃሙት አለው ብዬ አላምነው። አይ ይሄ ጥቅሙት አለው ከተባለ በዚህ ሰዎች ተመክረው ይመለሳሉ ከተባለ ጭራሽ የሚሆን ነገር አይደለም። ሰዎችን እኮ ስንወያይ እኮ ብዙ ሰዎች የተመለሱ አሉ እኮ አይ እኛ መስሎ ነበረ ስህተት ነው ብለው የተመለሱ እኮ አህበሽ የነበሩ ልጆች እኮ አሉ በጣም በርካታ ልጆች ናቸው ሲጭ ያሉት፣ ለራሱ ማለት ነው። እነዚህ ሰዎችን በምንድን ነው እነሳቸውን በሚወዱት ሰው የፈለጉት ነገር ያኔ እንዲጠሉ አድርገን፣ አይደለም ሰዎችን የምንመልሰው። ሰዎችን በለዛ ባ ንግግር አይደለም የምንመልሰው። ሰዎችን እያስከፋ መቼ ትክክል ነው ብለው አይሄዱ። እንዲሁም የበለጠ እንዲደርቁና ጥላቻ እንዲኖርባቸው ይሄን አስተምሮቱን እንዳይቀበሉ የሚያደርግ ንግግረ ብዬ ነው በራሴ የማስበው። ይሄ ነው። ከዛ ውጭ ፋይዳ ያለው ብሎ የሚያመጣል ሰው አንድ ካለን አመሰግነዋለሁ። ፋይዳ የለውም። ይሄ ነገር ማለት ነው ያ ነገር ማለት ግን ስህተት ነው ማለት አይደለም። በውስጡ በቃ ሰውየው ወይንም እሱ በራሱ ተደውሎ ወይ በቴሌግራም ወይ በተለያዩ ነገሮችን ደስታው መግለጽ ይቻላል። አማ በዝግ ቀድር መሄዱ ይሄ ዳዕዋችንን ጭራሽ ሰዎች በጥላቻ እንዲታወሩ፣ እና ልክ ይሄ ዝግ እንዲሆኑ አሉ እሳቸው። በነገራችን ላይ ፖለቲካ ይጠቀሙበታል ያውቃላቸው አይደለም ለምሳሌ እሱሉ ሰላሳ የተሰኘውን ኪታብ ምን ይላሉ መሰላቸው ሱሉ ነጃሳ ይላሉ ሰዎችን ለምንድን ነው ገና ጥላሸ ትቀቡታል ስሙን ማለት ነው ከስያሜ አንጻር ያንን አድርገው ሰዎች ዘንድ ተቀባይነት እንዳይኖረው ኪታቡ እንዳይቀራ ለማድረግ ይሄ ስም የመለጠፍ ስራ ይሰራሉ ጥልቅ ስምን ይለጥፉብህና ከዛ የሆነ መልስ እንኳን ስትሰጥ የተወሰነ ይቀራል ማለት ነው ስለዚህ ሰዎቹ አንተ ላይ እንዳይከተሉህ ለምን የምታደርገው ማንም ሰው የአንተ ንግግር ሰምቶ እንትን እንዳይል በቃ ጥላቻ እንዲኖራቸው ብቻ የሚያደርግ ነገረው ብዬ ነው የማምነው በእራሴ ማለት ነው። ያ ማለት መደሳቅ አይቻልም ወይንም እንደዚህ ነው ብዬ እያልኩ አይደለም። ጥቃሞት የለውም አስለ እና ይሄ ነው የሆነው ያለው ነገር ማለት ነው እንጂ እኔ ማንኛውም ሰው ቢል ይሄ በዚህ ነገር ላይ ለምን አላችሁ፣ እንደዛ አደረጋችሁ፣ እንደዛ አደረጋችሁ አለምን በራሴ የተወቅሁን ያለሁን ነው ያልኩት። ና በዛ አይነት ተረዱ። ባረከ ላሁ ፊኩም ከተረዳችሁ ማለት ነው። እንደዛ ነው ያልኩት። ግልጽ ነው አይደለ? ግልጽ ነው በዚህ ነገር ላይ እሺ። መርሓ ሰዎች አይ ከነ አይ እዚህ ጋር ቅድም ምናልባት ወይ ጆሮ ስጠት ሊሆን ይችላል። አይ ደስታ መግለጹ እራሱ ትክክል አደለም ሲሉ ነበር። አይ ቲንክ አልሸሽም ራሱ እንደዛ ተመሳሳይ ነገር ስትል ነገር የሰማው ምሳሌ ስለ ሰለፊያን በጥብቀት ከመረዳት አንጻር አይሆንም ብላችሁ ታስባላችሁ ስባል ደስታ መግለጹ እራሱ የሰውየውን ፊትና ሞር ከመረዳት አንጻር ሊሆን ይችላል። እንዳልኩ ከብሏል ደስታው መግለጹ ላይ እኔ በሁለት መንገድ ነው የምረዳውን፣ ያልኩኝ አንደኛ ይሄ ወጥቶ አሁን እነሱ ኤክስፕሌን እያደረጉበት ያለው መንገድ ለዳዕዋ የሚያመች መንገድ ስላልሆነ ያንም እቃወማለሁ አልኩኝ። ግን ደስታ መግለጹ ደግሞ ለሰዎች አስተማሪነት ከሆነና ለሰዎች ቅድም እንዳልኩኝ ከምንከር ነገር ለመከልከል ከሆነ ሀገፋቸው ወላሂ፣ እንደዛ ነው ሐሳቤ ቅድም ያልኩኝ አይዋ የተደሰቱ ሰዎች አሁን ለምሳሌ አሊ ረዲየላሁ ዐንህ ረእሱ ልኸዋሪጅ የሆነውን ዝሱ ደያ የተሰኘውን ሰውዬ እሱን ሰው በተገደለ ጊዜ ሲያው ግዛኔ ሱጁድ ሹክር ወርደዋል። ይሄ መደሰት እኳለ መደሰት አለ። ወከዛሊከ ሌሎችም ሰለፎች ይደሰቱ ነበር በዚ ዙሪያ ላይ በጣም በርካታ የሆኑ ነገሮች ማንሳት ይቻላል ማለት ነው። ፈራህ እንዴት ይታያል ከተባለ፣ እንዲሁም ሰለፎች ብዙ እንት ማንሳት ይቻላል። ይሄ አህሉል ቢዳ ከሞተ ለምሳሌ ከፈረጀ፣ አንድ ሰው ከፈረጀ፣ ይሄ ሰውዬ መብተዲዕ ነው ይሄ ሰውዬ በቀጣ ግለሰቡ እንት ነው ከተባለ፣ ያን ሰው የምማረግቻ በዛ ሰው ላይ ት ማለት ይችላል። ተወቁፍ ነኝ ነው ያልኩት። እነዚህ ነገሮች ለምሳሌ አልሙስሊሙ ልሐቅ

አለይህ ፊ ዛሊከ ኢስም ኢማሙ አሕመድን ተጠየቁ አንድ ሰው በእንትና ኢብኑ አቢ ዱዐድ የሚባል አስቸጋሪ የነበረ ቁርአን መክሉቅ ነው ብሎ ኢማሙ አሕመድን በጣም ሲያሰቃያቸው የነበረና ሲከራከራቸው የነበረ ዋናው ከእንትኑ ሰው ነው አደገኛ የነበረ ሰው ነው ስለዚህ በእሱ እሱን ተከታዮቹ ላይ በሚሰፍርባቸው በበላቸው አንድ ሰው ቢደሳ ያኔ ወንጀል አለበት የለበትም ተብለው ተጠየቁ

ነው ብን ሀጀር አላስቀላኒ ማንኛቸውም ሰው ይከተላቸዋል። ብን ሀጀር አላስቀላኒ ማለት ነው። አቡ ፈውዝ ሚወት አድርግ ማንኛቸውም ሰው የሚቀበላቸው ነው ማን